እያመማት ስለሆነ ዛሬ አንድ ሀሳብ አስበናል። እስኪ ሰላም ላቸው። ሰላም ውድ ነው የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ሁላችሁም ያው እንደተለመደው በያላችሁበት ስራችሁ ሁሉ ነገር መልካም እንዲሆን የእኔ ወንድማችሁ መልካም የሚመስ ነው። አሬ ግን ጌታ ፈታ ማለት አለባት መዝናናት አለባት። እናንተም ይሄ ቪዲዮ እንደሚያዝናናችሁ ተስፋ እናደርጋለን። እንደዚህ እኮ ግን አሁን ታውቃለች እኮ ታጋላ እንደዚህ ታውቃለች። ምን ጫማውን ምናምን መውለቅ አለበት፣ ሱሪ ጥፍ ጥፍ ማድረግ አለበት። ስከለ አማታር ነው እውነት ለመናገር እዚህ ላይ እንኳን ጸሎት ያስፈልገና ነው። ጆሲ በዚህ መልኩ ነው ሄደን እንግዲህ የተለያዩ ነገሮችን የሚያስቁ ነገሮችን ያው የሆነ ሰው ሲደብረው ብቸኛ ሲሆን ሲከፈው ምንም ነገር አድርጋችሁ ለማዝናናት መሞከር ደስ የሚል ነገር የለም። ግን ለዚህ ቪዲዮ እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ግን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ኤንድ ሪላክስን ወደ 50 ሺ እናስገባው። ሌትስ ጎ ፋሚሊ ሰላም ማንም እንግዲህ አደራ፣ ምንም ነገር እንዳትመልሽለት። ትልቅ ሰውዬ ስለሆነ ያው ምን ይባላል ትልቅ እድሜያቸው የገፋ ሰዎችና ሕፃን ልጆች አንድ ናቸው ይባላል። የሚያወሩት ምናምን እንትልልባቸው ይችላል፣ ላያውቁ ይችላሉ ምናምን እና ምንም ነገር ቢልሽ አክብረሽ አዜ አዜናቸው። አረ ሰላም፣ እንደዚህ እንዳትያቸው፣ ሁላ እዚህ እየሰሙ እኮ ነው። ጋሺ መጥተ አንዴ ሰላም ነው መንገዱ ምናምን ኧረ ልጆት የፋትክ ለፍለፍ እንደው ያ እኔ አሁን ክብረ ሽ ልጅ ጨዋ ሁሉ ጨዋ ያሳደገሽ፣ የተባረከ ቤተሰብ ውስጥ የተፈጠርሽ። ተይማ እሱ ናቸው

ጋሺ ሰው ቤት ነህ። ማናት? ነገር ነኝ እኮ እኔ። ነገር አለ ማለት ነው? ምንም ነገር የለም።

አንድ ጥያቄ ልጠይቅህ ፈልግ። እሺ፣ ምንድ ነው? እኔ ያው አንዳንድ ነገሮችን ሳያቸው፣ እስቲ አንድ ሴት ከልብህ ብትከጄ ብትወዳት፣ እንደው ሽምግልና ተላክ፣ እስኪ እዚህ ፊት ቁምና እንዴት ለአባቷ እንደምታስረዳ ንገረኝማ እኔ

አንተ ልጅቷን ከእጅ የልክ እንበል ጠይቅማ። ሽማግሌ እኮ ነው የሚላከው። አንዴ አንተ፣ አቤት። ለምን ምን ፍቅር ነው ካለ አለ ሁሉ ነገር መጀመሪያ ፍቅር ነው አቦ። አዎ፣ አዎ ጋሼ፣ ግን ምን አለ፣ በምን ታኖራት? ጽድት ያለ ሙድ አለኝ። አይዘመይ ወደ ፋታ ነገሮች አ ምን ነው ደግሞ? ሙድ አለኝ። ምንድን ነው? የሚነዳ ነው የሚኖርበት ነው? ዋሽኝ ሙድ ማለት ከሁሉ ሰው ጋር ሰላም መሆን ማለት ነው። ከሁሉ ሰው ጋር ፍቅር መሆን መቻል ማለት ነው። ሙድ ማለት መግባባት፣ ጥሩ ስነ ምግባር ማለት ነው። የከተሜ ቋንቋ መጠቀምህ ነው። አዎ ጋሼ፣ ይቅርታ። የአንተ ሙድ ቆርሲ ይሆናል፣ ምዛ ይሆናል፣ ራዝ ይሆናል እና ነው ሙላልኝ ብለህ ልትወስድ የመጣህ ምግብ የማይሆንም እና አሞሽ አለ ብዬ መጣሁ ልጠይቅሽ። እንደው ምንሽን ነው ልዩ? አይ ነዝም ብሎ ነው ጋሽ፣ የራሴን ምናምን ነው ትንሽ አሁን እንደው ትምህርት ውስጥ እንዴት ነው ወንጆ ነው ማኔ አባሱ ሆኖ የሚያስጨንቃት ልጅ ትንሽ ሀሳብ በዛ በዛ ነው ብቻ በክፍለ ሀገሩ ምን ነበር የምትጠቀመው? ሲያዞር ምን ሲል ሁሉ ነገር መፍትሄው ወደ ፈጣሪ መቃረብ ነው አለ።

ልጄን ላስታምም እኔ መጣሁ። ልጄን ደስተኛ ላደርግ። እንደው እስቲ የከተማ ወንዶች ቅጡ ጠፍቷችኋል። እንደዚህ ነው ሰው ማስደሰቱን። ምኑንም በቃ አንችልበትም።

ከዚህ ማን አሜን፣ ይማረሽ። አሜን፣ አሜን ወይ፣ አሜን፣ አሜን ወይ፣ አንቺ እንዴ! አንዴ እንዴ! ወይ ያለው

እና አልተሳካልንም። ብቻ ንገሪ። እኛ ኮ ፕራንክ ለማድረግ አይደለም አንቺ ዘና ለማድረግ ዘና ለማድረግ ነው የምር፣ መዘና ማለት ሰው እግሬንም ቤት ምናምን እያሉ ግን ግን ምንም ነው የማይመስለው ሙድ አለኝ እና ምን አለኝ ሙድ ነው ያለኝ። ሙዴንም አጠፋው የምን ሙድ ነው ብለህ ሰላምናት በጣም ግን፣ አሁን ነገር ግን አሁን በጣም እያመማት ነው እና ቤተሰብ ሰው ልጅ ግን ሲያሙ ጊዜ ወይ ደግሞ ልክ ሐዘን ላይ ሆኖ ከዛ ሐዘን ሊወጣ ሲል ሄዳችሁ ወይ አይዞህ የኔ አባት፣ ይህም ጊዜ ያልፋል፣ ይሄ ችግር እኮ ምን አንተ ላይ አደለም ወይ ደግሞ ይሻልካል ምናም ብትሉት የባሰ ነው ብሶቱ የሚቀሰቀሰው። የሰው ልጅ ብሶት ላይ የሆነ አስቸጋሪ ነገር ላይ ሲሆን በሌላ መንገድ ነው፣ እሱም ማዝናናት ከዛ ሙድ እንዲወጣ ማድረግ ነው እንጂ ያን ሙድ እያስታወሰ እንዲብስበት አደለም ማድረግ ያለብን። እንደዛ አስበን ሰላም የሰሞኑ ትንሽ እያምኗት ነበረ ያው አሁንም አልተሻላትም፣ ግን እኔ ስቀሽ ስላየሁሽ ራሱ በጣም ደስ ብሎኛል። ማለት ቪዲዮ ላይ በቻለች አቅም ኖርማል ለመሆን አሪፍ ለመሆን ምናምን ጥረት እያደረገች ነው እና ያን ጥረቷን እናንተ ፊት ለመቅረብ ያላትን ነገር ሳላ ደንቀው ላልፍም። ግን ደግሞ ቪዲዮም ላይ ሆኖ ዛሬ ስለሳቀችልን ምናምን ነገር ደስ ብሎናል እና በጣም እንወዳቸዋለን፣ እናመሰግናቸዋለን። ተሳክቶልናለን ተሳክቶላቸዋል በግማሹም ቢሆን ደስ የሚል ቆይታ ነበረን። የዛሬው ቪዲዮ ይንን ይመስል ነበረ። ቀጣይ እናንተን ያዝናናል ያስተምራን ብለን የምናስበውን ያበደ ቪዲዮ ይዘንላችሁ እስክንመጣ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛቸዋል።